ስሜ ገብረ ማርያም ገብረ ስላሴ ይባላል። አባቴ ገብረ ስላሴ መለስ ይባላል። ስሜ ቤቴል ፋንታውን ይባላል። የአባቴ ስም ፋንታውን ተፈራ ይባላል። እሺ፣ ስሜ እንዳልካቸው በጋሸ ቦጋ ልባላለሁ። የአባቴ ስም በጋሸ ቦጋ ላይ ይባላል። ስሜ አረጋ መኮንን ተገኝ። ስሜ መቅደስ ታሪኩ እባላለሁ። የአባቴ ስም ታሪኩ መርሻ ይባላል። መንገሻ ደመ ክርስቶስ እባላለሁ። አባቴ ስም ደመ ክርስቶስ ወንድ ፍራ ይባላል። እኔ ለቤተሰቤ ሁለተኛ ልጅ ነኝ። እኔ ለቤቱ የመጨረሻ ልጅ ነኝ። ከቤቶች አምስተኛ ልጅ ነኝ። እኔ ለአባቴ ሁለተኛ ልጅ ነኝ። እኔ ለቤት ሁለተኛ ልጅ ነኝ። ስለዚህ አባቴ መተካም የለውም። ማንም በማንም ሊተካም አይችልም። ከእግዚአብሔር በመቀጠል አባቴን በቃ እንደ ፈጣሪ አድጌ ነው። ስለ አባቴ ያው ለማውራት ብዙ ቃላት ያጥረኛል። እናታችን በህይወት አልነበረችም፣ ብቻ ሆኖ ሆኖ ነው ያሳደገ ላይክ ነው እናሱና አባቴ እኔ ለማሳደግ በጣም ብዙ ዋጋ ከፍሎ ነው ያሳደገኝ። አባቴ ለኔ ጀግና የምለው አባት ነው። ባይማርም ሰው በትምህርት መቀየር እንዳለበት ከልጅነት የጀምሮ የነግሬ ነበረ። ትምህርቴን እንዲቀጣጠል ከፍተኛ ጥረት አድርጓል። እዚህ ደረጃ እንድደርስ የአባቴ ድጋፍና ሚና በጣም ከፍተኛ ነው። ጥሩ ኢትዮጵያዊ ሁኜ እንዳድግ የቻለው ሁሉ አድርገዋል። ልጆቼ እንዳይርባቸው እንዳይጠማቸው ብሎ እየተጨነቀ ያለውን የቤቱን ጉዳይ በማሟላት በመልካም ሁኔታ አሳድጎኛል። ምክንያቱም ዛሬ ላይ እዚህ ለመድረሴ ማነሳው ቴንክ ማለት የምችለው እሱም ስለሆነ ማለት ነው። ለእኔ የከፈለ መስዋዕትነት ስለማውቀው ልረዳው የምችለው ምን ነኝ እና አባቴ በጣም ነው የምወደው። ከምንም በላይ አባቴ ኑርልኝ፣ ነው ሺህ ዓመት ነው የምለሆነ እድሜና ጤና ይስጠው አባቴ። አባቴ ነው የተለየ ቦታ ሌላ አባቴ እኔ ሳልበላ አባቴ ይበላል፣ ይደስተኛል ብዙ ነገሮች ነው ሰፖርት የሚያደርገኝ። እኔ እዚህ ደረጃ ላይ ለመድረሴ ዋነኛው ምክንያት እሱ ነው ብዬ ነው የማስበው። ስለ ታሪክ የነገረኝ የነበረው በጣም ውስጤ ስለነበረ እኔም የታሪክ ትምህርት ተምሬ ያው ለብዙ ዓመታት አስተምሬ ያለው ከዚህ ከማቴሪያል ድጋፉ ባሻገር አሁን ላለኝ አመለካከት፣ ስነልቦና የአባቴ አስተዋጽኦ ትልቅ ነው። በቃ አሁን ላይ ያሉኝ ጥሩ የምላቸው ባህሪዎች እንዳለ ከሱ የመጡ ናቸው። የሚቻለው ሁሉ ነገር ያደረገልኝ ጠንካራ አባት ነው እስከ መጨረሻው ድረስ እና ከሱ ብዙ የተማርኩት ነገር አለ በአንድ በራስ መተማመንም በእውነት ከአባቴ ነው የተማርኩት። የአባትነት ፍቅር አለ እና ለአባቴ በጣም የተለየ ፍቅር አለኝ ነው እኔ። ጀግኖች ሆነን እንድናድግ አድርጎናል። ጀግኖች ነን በስራችንም፣ ማለት ኢቭን ወንዶች የማይሰሩበት ቦታ ላይ ሁላ ገብተን እንድንሰራ ሆነን ያለ ነው እና ራሴን ችዬ ራሴ በሁለት እግሬ እንድቆም ያደርገኝ የአባቴ አስተዋጽኦ አለበት። እኔም አሁን ባለሁበት የሶስት ልጆች አባት ነኝ። እንደ አባት ለልጆቹ ማድረግ የሚገባውን ነገር በእድሜያቸው ደረጃ የምችለው ሁሉ እያደረግኩ ነው። አብዛኛውን ጊዜ ከስራ ውጭ ያለውን ጊዜ ከልጆች ጋር ነው ማሳልፈው በማስጠናት ከነሱ ጋር እንደድሚያቸው በመጫወት የተለየ ገጠመኝ ትዝ ይለኛል። ድሮ ልጅ እያለሁ የሆነ ጊዜ አብሮኝ እንዲውል ካለኝ ፍላጎት የተነሳ ከስራ አስቀርቼዋለሁ። እንግዲህ የውስጥ ፍቅር ይታያል እንዴ። በጣም ወደዋል። ማረሳት ታሪክ ማለት ነው። አባቴ ለኔ ስራ ሲሄድ ይዞት የሚሄደው ምሳቃ ትምህርት ቤት አምጥቶ ሰቶኝ የሄደበት ቀን መቼም ማረሰው። የእኔ አባት በጣም ነው የምወድህ። በጣም ነው የማከብርህ። እንኳን ለአባቶች ቀን በሰላም አደረሰ ረጅም እድሜ ከጤና ጋር ይስጥልኝ። የምትፈልገው ነገር ሁሉ እንዲሳካልህ እመኛለሁ። አመሰግናለሁ። አባቴ እንኳን ለዛሬ ለዝች ቀን ለአባቶች ቀን አደረሰ። ይሄን እድል አግኝቼ ለአንተ ይህን መልክ በማስተላለፌ ትልቅ ደስታ ነው የሚሰማኝና አባቴ እድሜ ጤና ይስጥህ። በጣም ነው መወድህ። እንኳን ለዚህ ያደረሰ። ሌሎች አባቶቻችንም እንኳን ለአባቶች ቀን አደረሳችሁ ማለት ይፈልጋለሁ። እዚህ ስላደረስከኝ ከልብ አመሰግናለሁ። እኔም ባስተማርከኝ ባሳደቀኝ መሰረት ኤው ራሴን ችዬ የልጆች አባት ሁኜ እኔም ያባቴ ናራያን ተከትዬ ልጆችን እያሳደኩ ነውና አባቴ እወድሃለሁ። እንኳን ለአባቶች ቀን በሰላም አደረሰ። ሁሉንም አባቶች እንኳን ለአባቶች ቀን አደረሳችሁ። የተባረኩ ልጆች ስጣችሁ፣ በልጆቻችሁ ተባርካችሁ ደስተኞች እንድትሆኑ እግዚአብሔር ረዳችሁ ነው የምለው። አመሰግናለሁ።